እንደ ዋላዋ አስገራሚ ትምረት በቃሉ ያየሁት ከዋላዋ ህይወት በመንፈስ የቃኘሁት የዋላዋ ህይወት እጅግ ያስገርማል። በመንፈሳዊ ህይወት ምሳሌ ተጠቅሶ ጥማቷ ጥማታችን ለሆነው ነው ትውልድ የትልቅነት ምሳሌ የህይወት በረከት በተራ ላሰበው ዋላ የጫካ እንስሳ በመንፈስ ላገኘው የክርስቲያን ተምሳሌት አምልኮ አምላኩን ፈልጎ አሳዶ የያዘው ከረሃብ፣ ከጥማቱ ፈጽሞ እንዳረፈው አንተ አንተን ብላ ሁሌ እንደምትጠማው ክብሩንም ፈልጋ ሁሌ እንደምናፍቅ እንደ ዋላዋ ህይወት ጥማቴም እንዲህ ነው። በህግ ስርአት ያልሆነ በህይወት ስርአት የሆነ። እግዚአብሔር ተፈጥሮ በህይወት እንዳለ አምላኬ በአምላኬ በእግዚአብሔር ሆኖልኝ እንዳየው በእርሱ እርሱን መፈለጌ መጠቃቴ መቅረቤ መጾም መጸሌ ቃሉንም አንበቤ አምልኮ ማድረጌ መጾም መጸሌ ቃሉንም አንበቤ አምልኮ ማድረጌ በህብረት መቅረቤ እርሱን ከመጠማት መቅረቤ እኮ ነው። ዋላዋን ለመምሰል እኔም ያነሳሳኝ ዳዊት ሰብጎላት ከኖረ እኔም በተራዬ ምሳሌ አድርጌ ልኖር ወስኛለሁ፣ ጌታዬን አክብሬ። እኔም በተራዬ ምሳሌ አግኝቼ ልኖር ወስኛለሁ፣ ጌታዬን አክብሬ